ላትኖራለው ጨክኝ እንዳልተዋ ትጥሎብኝ ደግሞ ወዳ ንገረኝ። አረ እንደምን ከርመሽ? ሆ ከማን ጋር ውልሻደርሽ? ይሄን ሰሞን አነው ባለ ሳምንት ተረኛሽ

ን ቀደም ሲል ስራዎቻቸውን ያቀረቡ ልን ብሩክ ሰለሞን በኤልኤም ሰባት ተወክሎ የጎሳዬ ተስፋዬን ተረጋጋሾይ እንዲሁም ደግሞ ኤፍሬም ጌታቸው በኤልኤም ስምንት ተወክሎ የሙሉቀን መለሰን ምስክር እያየን ነበር። በ አስራ ዘጠኝ ሰባ አምስት ከወጣው አልበሙ ላይ ነው። በሮሃ ባንድ አጃቢነት ነበረ ይሄ ሙዚቃ ወደ አድማጭ የደረሰው። የ ሙሉ ቀንን ታሪክ ስናነሳ አንድ በጣም ደስ ያለኝ ታሪክ አለ አንብቤውና ሙሉቀን ከጓደኞቹ ጋር አምሽቶ ወደ ቤቱ እየ ሄደ ነበርና ሲያልፍ ፓትሪክ ሉምባ የሚባል የምሽት ክለብ ይመለከታል። መብራቱ በጣም ይስበዋል። ሲያምር ይሄ ነገር ይላሉ። ከዛ ተጠግተው ይጠይቃሉ እና አንድ ባለሱቅን ምንድን ነው ይሄ ቤት ብለው ይጠይቁታል። የምሽት ክበብ ነው ሙዚቀኞች የሚሰሩበት ነው ብለው ይነግሩታል። ከዛ በኋላ ይቀጥሩኝ ይሆን ብለው ይጠይቀዋል። ደብዳቤ ከጻፍክ ይቀጥሩሃል። ባለቤቱ ማን ናቸው ብለው አጣርተው ወደ ውስጥ ይገባሉ። ደብዳቤ እዛው ጋር በቁሙ ጽፎ ማለት ነው። ለባንዱ መሪ ደብዳቤውን ሲያሳየው ሳቀበት። ከዛም ወይዘሮ አሰገደች ይባላሉ የፓትሪክ ሉምባ ባለቤት ያዩታል። ባዶ እግሩን ነው፣ በስቆል ያለ የሚያሳዝን ልጅ ነው፣ ትንሽዬ ልጅ ነው ሲመለከቱት። ስለዚህ አይ ፈትኑትና ሙዚቃው እንኳን ባይሆንለት ሌላ ስራ ሰጠዋለሁ ክበብ ውስጥ ይላሉ። ነገር ግን ሙሉ ቀን ይፈተናል። የተፈተነበት ሙዚቃ ደግሞ ለእውነት ሞታለሁ የሚል ነበረ። እንዲሁም ደግሞ ሌላኛው ሙዚቃ እንክርዳድ የተሰኘውን ሙዚቃ ነበር ያቀረበው። ከዛም በኋላ ግን ተመልካቾች በጣም ይወዱታል። በባዶ እግሩ ነው መድረክ ላይ የቆመው። ለፈተና አጭር ቁምጣ ሱሪ ነበር ያደረገው። ከዛ ግን በጣም ብዙ ሰዎች ወደዱትና እዛው ብር ተሰባሰበለት አራት መቶ ያክል ብር ተሰበሰበለት። በሚቀጥለው ቀን ካኪ ልብስ ተገዛለትና ጫማ አደረገ፣ እግሩን ታጥቦ ማለት ነው ከዛም ሱፍም ተለካይጠጠብ አይደለ። እንግዲህ እሱ ራሱ ነው ያለው፣ ታጥቤ ምኖረ ግሬ ታጥቤ ጫማ አደረግኳ ለሙሉቀን መለሰ። ከዛ በኋላ የሙሉቀን ህይወት ወደ ሙዚቃው ገባ ማለት ነው። ጥሩ ተቀባይነትን ያገኘ ድምፃዊ ለመሆን ቻለ። ከወይዘሮ አስተገረች ጋርም በዘጠና ብር ውል ተዋዋለ ማለት ነው። ስለዚህ በጣም ትልቅ ደሞዝ ነው ዘጠና ብር የዛ ጊዜ። ማደሪያ ተሰጠው፣ ምግብ እንዲቻል ተደረገ። ከዛ እየኖረ ነገር ግን ከዘጠና ብሩ ያው እርካታ ሌላ እንፈልገ የለ በሶስት መቶ ብር የሚቀጥረው ሌላ ክበብ ሲያገኝ ወደዛ ሄደ እና ውል በማፍረስ ተከሰሰ። ከዛ በኋላ ነገር ግን እሳቸው መጨከን አልቻሉም። ፖሊሶች ሊደበደቡት ሲሉ፣ አይ አትምቱት፣ እኔ ኮ ልኝ ነው እንጂ ምቱት አላልኩም አሉ ማለት ነው። ከዛ በኋላ ግን ሙሉ ቀን በ መቶ ብር ደሞዝ ሌላ ክበብ ውስጥ መስራት ቀጠለ ማለት ነው። ለማንኛውም እናመሰግናለን። ሙሉ ቀን በብዙ ጣውረድ ነው እንግዲህ፣ ሙዚቀኝነት ቀላል አደለም። አረ፣ እናመሰግናለን፣ እንቀጥላለን። ዳኞች ምን ይላሉ? ከአስር ሺህ ነጥብ እናስተያየት ሰላምዬ እናመሰግናለን፣ መሰግናለን እንደ ሁልጊዜው። ዛሬ ግን እቺ የእግር መታጠባን ጉዳይ በኋላ መወያየት ይኖርብናል። ና ለኢንፎርሜሽኑ ለመረጃው እናመሰግናለን። ይል መድብሽ እንደዚህ እንግዲህ ብሩክና ኤፍሬም ይቅርታ አቆም ናቸው። ቆንጆ ታሪክ ነው አይደል የሰማ ነው። ብትቆሙም አይከፋም። ብሩክ ከአንተ ልጀምር። ከአንተ ጋር ሞክሼ መሆን እንዴት ያኮራል መሰለህ እውነቴን ነው። በጣም በቃ ፕራውድሊ ነው ምነግር። በጣም ቆንጆ። ተረጋጋሽ ወይ የጉሳይኔ ተረጋግተህ ይሆን ይሁን እያልኩኝ ራሱ ስጠብቅ ነበር። ና በጣም ተረጋግተሃል አሁን። አንተም ጥሩ ነው። በቃ ይሄ አሁን መድረክ ላይ ኤግዚስተንሱ ፕሬዘንሱ ምናምን ገብተዋል እንዴት እንደሆነ እሱ ነገር በጣም ሳይኮሎጂካል ኢንፍሉዌንስ አለው። የመጀመሪያ ቅዥቅዥ የምትሉት ነገር ምናምን። ና አሁን በጣም ቆንጆ ነው። በጣም ዘፈኑን በጣም ቆንጆ ነው በጣም ለፈተና፣ እንደ ውድድር ደግሞ በጣም ቆንጆ ምርጫ ነው። ቅኝቱ አንቸው የቅኝት አንቾ የቅኝት እንግዲህ የመጀመሪያው ዙር ላይ ዛሬ ሶስት አሰማችሁንና ተመካክራችሁ ይሆን እንዴ እያለ ነበር። ና ቆንጆ ነው ደስ ይላል። ብሩክ ያው በራስ ድምጽ ትልቅ ኳሊቲ ነው አንተ ጋ። እዚህ ዘፈን ላይ በጣም የገረመኝ ነገር ፍሬዚንጉ ነበረ፣ በጣም ቆንጆ ነበር የፍሬዝ አካሄድህ አንድ ዜማ ጀምሮ የሚጨርስበትና ለውጥህ ግን ፕሮግረስ ላይ ያለው አሁን የምነግርህ ነገር አሁንም ፕሮግረስ ላይ ያለው እድገት ላይ ያለው በጣም ጥሩ ነው። እሱን ነገር ማስቀጠል አለብን። በጣም ለማሳጠር ቅር ያሉኝን ነገሮች ብቻ ልንገርህ። አንደኛ ከቅኝት ጋር በተያያዘ አንቺ ወይዬ እንደመሆኑ መጠን ብዙ የዜማ ክፍሎቹ ላይ ጥሩ ነበር የነበረው፣ ግን የመጀመሪያው ዜማ ወይ አልገባህም ወይ አረዳድህ ልክ አይደለም ወይ ጎሮሮ ላይ ስታመጣ ከብዶ ሀል አላቀ የመጀመሪያው የዜማ ክፍል ብቻ ነው ጥሩ ያልነበረው። ሌላው በሙሉ ጥሩ ነው። አንደኛ ቅኝቱ በጣም ጎልቶ የሚሰማው ስትፈርስ እሱ የመጀመሪያው ዜማ ክፍል ላይ ነው። ከዛ ትንሽ ወደ ሎው ወይ ወደ ታች ጋ ሲሄድ ያቺ የድሮ አመልህ መጣችብህ። ጎንበስ እያሉ መስፈን ምናምን ና እሱ እሱ ትንሽ ይረብሽ ነበር። እኔ የመጀመሪያው የዜማ ክፍል ላይ ነው ትልቅ ቅሬታ ያለኝ። ከዛ ውጪ ቆንጆ ነው። ዘጠኝ ሺ ዘጠኝ መቶ ኤፍሬም እውነቱን ስነግርህ እውነት እውነት በፍጹም አልጠበቅኩኝም። የሙሉ ቀንን የመስፈን አቅሙ ወይ እንዲህ አንተ ላይ ይመጣል ወይ አቅሙ ሳይሆን ከለሩ አንተ ላይ ይመጣል ወይ ምናምን የሚለውና በጣም ገርሞኛል። በጣም ቆንጆ ነው፣ ከም ነግር በላይ በጣም ቆንጆ ነው። በራሱ በኤፍሬም ድምጽ ነው ያሰማህን በአንተ በኤፍሬም ድምጽ ያንተጋም በቃ ፍሬዚንጓ ደግሞ እስከ መጨረሻው እንጥፍጣፊ በቃ ተጀመራ እስከምታልቅ ድረስ ፐርፌክትሊ ነበር፣ ሴዴ ነበር። በጣም ግሩም፣ በጣም ደስ የሚል ዳይናሚክስ። በደንብ አስበህበት እያደረግ እንደነበር በደንብ ያስታውቃል። ኤክስፕሬሽኑ በጣም ግሩም ነበር። ዳኛውም አይፍረድ ምናምን የሚለው የዜማ ክፍል አለ አይደለም? ግጥሟን እሷን ስለ ያስኩኝ ነው። እሱ ዜማ ጋር ደግሞ የቀየር ካት ኖት በጣም በቃ ስዊት፣ በጣም ነው ደስ የምትለው። ማይክ አጠቃቀም በጣም ፕሮፌሽናል ነበረ ምን ቅኝቱን በጣም ብዙ ቦታ ብዙም የሚባልለት ነገር የለም ጥሩ ነው በጣም ስለዚህ አንተ ጋር ምንድን ነው ከዚህ በፊት ያወራውትን ነገር የምደግ ምልህ በቃ የሆነ ዘፈን ይዛችሁ ትመጣላችሁ ትዘፍናላችሁ አስተያየት እንሰጣለን ከሱ ደግሞ ማለፍ አለበት ትንሽ አድቫንስ ወደሆነው ሀሳብ ቫልዩ አድ ወደ ማድረግ ወደ ምናምን መሄድ ልክ አሁን እያረክ የሞከርክ እንደነበረው ነገር ማለት ነው እሱን ነዋል አንተ ማደራ ምልህ 9960 እሺ ሰላም እየ ለሰጠሽን መረጃ እኔ በጣም ማመስገን እፈልጋለሁ። ቦታውን ልንገርሽ፣ ፓትሪስ ሉሙምባይቱ ጋር ነው መሰለሽ ያለው። ወደ ቴሌ ስንሄድ ጎርጊስ ጋር ያለው ቴሌ መሀል ቀጭን መንገድ አለች። በቀኝ በኩል ግርግዳው ውጪ ላይ ያለ ነው። እስቲ በረጅም ጊዜ ፓትሪስ ሉሙምባ የሚለው ጽሑፍ ነበረው። አሁን እሱ ይፍረሳ ይፍረስ አይፍረስ ባላቀም ቦታውን አውቀው እንደተባለው ማራኪ ነው። ጠቅላላይ ያምራል። ግን እንደ ተባለው መብራቱም ይመስል ነበር ለዛ ዘመን ምናልባት እንጂ አሁን ይሄ ካለው የዘመናዊ ቤት ስታንዳርድ ጋር የምታወዳድርበት አይደለም። እና ምስጋና ለመረጃ ነው። ከብሩክ ልጀምርና ብሩክ የጎሳዬ ተስፋዬን ተረጋጋሽ ሆይን እኔ በዚህ ልክ ትዘፍናለህ ብዬ በፍጹም አልጠበቅኩም። ለምን የጎሳዬ ጉሮሮ የታወቀ ነው። በጣም ቀላጭ ነው። ዜማ እንደዚህ ፍሬዙን የሚያረግበት መንገድ ስሜቶችን በየያንዳንዱ የዜማ ክፍሎች ውስጥ የተለያዩ ስሜቶችን ያሉትና ያንን የማድመጥ ችሎታ ምን ያክል ትልቅ እንደሆነ ዛሬ የበለጠ የተረዳሁትና ባለ በዚህች በትንሽ ልምድ ውስጥ በጣም ብዙ ነገር እድገት እያመጣ ነው ያለውና እድገት ማምጣቱን በጣም ቀጥልበት ብዬ ነው መጀመሪያ ልነግር ምፈልገው። ባይሆን ብዬ የምለው ነገር ቅኝት ያው አንቺ ወዬ ነው። አንቺ ወዬ ከባድ ነው፣ ቅላጼው ከባድ ነው። ይሄ ዜማ በዛ ልክ ባይሆንም የተበላሸው የተወሰኑ ቦታዎች ላይ ከቅኝት ጋር በተያያዘ ችግር ነበረው። በጣም ዛሬ ማደንቅልህ የዜማ አረዳድህ ሪትም ላይ ያለህ ድሮም አሪፍ ነህ እና ይሄ ሪትምን ምናምን ለማሳወቅ እንዲምትለው ምናምን ነገሮች ተቀይረዋል አሁን በደንብ ኢንተርናላይዝ አድርገ ነው ዘፈን መዝፈን የጀመርክበት እንደሆነ ያስታውቃል። እባክን ይሄንን ጠንካራ ጎንን ግፋበት ቅኝት ጋር በተያያዘ ብቻ እንድታስተካክል ነው መመክር። 9910 አለ እኔ ጋ። ኤፍሬም ኤፍሬም የሙሉቀን መለሰን ብሩኬ እንዳለው ይህንን የሙሉቀን መለሰን ዘፈን በኤፍሬም የድምጽ ስትራክቸር አሰብኩትና ላይሆን ይችላል ብዬ በጣም ስጋት አድሮብኝ ነበር። ግን በጣም በጥሩ ሁኔታ ያውም ከነ ዳይናሚክሱ ከነ ስሜቱ በደንብ አድርገን የተጫወትከው። አንዳንድ ቦታ ግን ከዚህ ቀደምም ብያለው፣ ሁለት ሰዎች የዘፈኑትን ታዳምጥና ይመስለኛል የሁለቱ ሰዎች ፍሌቨር ይቀላቀል ብሃል ነገር ና አንዳንዴ ሙልቀን ይመጣል፣ አንዳንዴ ቡዛየው ይመጣልና ይህንን ነገር አስብበት ራስህ ራስህን ፍጠር። ብዙ ቦታዎች ላይ ራስን የፈጠርክባቸው ቦታዎች አሉ፣ ማለት ዜማውን፣ ቅላጼውን በራስ መንገድ ማረፊያውን የሆነ ለየት ያለ የቅላጼ ስትራክቸር እያደረግ በጣም በሚያምር ሁኔታ ተወጥተዋል። ግን ይሄ የሁለት ሰዎች ስታይል መሀል ላይ የሚታዩትን አንዱን ሰው በደንብ አርጋ አዳምጥ። በብዛት እኛ የምንመክረው ደግሞ ኦሪጂናል ዘፋኙን በደንብ አዳምጠ የእሱን እንድታሳምር ያንተን ሌቭል እንድታሳይበት ነው የምንመክረው። በተረፈ ከቅኝት ጋር በተያዘ አንዳንድ ቦታ ችግር ነበሩ። አያስጠላም፣ ዛሬ በጣም በጥሩ ሁኔታ ነው የተወጣው ብዬ ነው ይህንን የማስበው። ዘጠኝ ሺ ዘጠኝ መቶ ሀምሳ አለ። እሺ፣ ሰላም እዬ ስለ ነገርሽ መረጃ እናመሰግናለን። ያው ማን አመስግኖ ማን ይቀራል። እሺ ከብሩክ ልጀምር። ና የጎሳዬን ተረጋጋሹ አንቺ የቅኝት አሪፍ ነው። ለውድድር የሚሆን ዘፈን የመረጥከው ጥሩ ምርጫ፣ ድንቅ አቀራረብ። ቅኝትን በዚህ መልክ መጫወት በጣም ነው የሚያስቀርም፣ በእውነት በጣም ነው። ይህ ትልቅ ፕሮግረስ ነው። ዘፈኑን በዚህ መንገድ ተረድተኸው የዘፈንክበት መንገድ ወደ ራስ ወስደ በቃ የራስ ዜ ማስኪ ይመስል ድረስ በእውነት በደንብ ነው ያደመጥኩ። አልፎ አልፎ እንደተነሳው ትንሽ ከባድም ነው ቅኝቱ ትንሽ መንገጭ አገኞች ነገሮች አሉ እንጂ በአጠቃላይ ስናየው በጣም ዘናጭ ነበር። በጣም አሪፍ ነው ብሩክ፣ በርታ፣ በዚህ ቀጥል። ውጤት 9950 ሁለታችሁ በጣም ነው ያስደሰታችሁ። ወደ ኤፍሬም ስመጣ ሙሉ ቀንን በጣም ጥሩ ምርጫ ነው፣ ድንቅ አቀራረባንተ ከእንከን ግን ስጀምር፣ አንድ እንከን ብዙ ጊዜ ስም መግለጽ ስለማይቻሉ በአልበም ደረጃ የወጡ ድምፅ አይነቶች አሉ እንደዚህ የሚያደርጉት ና ጎትተ የምትዘፍነው ነገር አለ ላግ የሚያደርግ ነገር በተለይ ክለብ አካባቢ ነው እነዚህ ነገሮች የሚፈጠሩትና እና ኳንታይዝ ያለ መሆን አውቀ እንደምታደረገው አውቃለሁ። አደለ እተውላ ላይ መጀመሪያዎቹ በተለይ ሳብ እያረካቸው ምት እና ይሄ ጥሩ ልምድ አይደለም። እሱም ማቆም አለብ በጣም ደግሞ እሱ ሲቻል የሚመጣ ነገር ነው ይመስላል። በቃ የሚያምር ነገር አለ፣ ግን ሁሉም መሆን የለበትም። ና ሙዚቃዋ ላይ ቁጭ ቁጭ ቢል አሪፍ ነው። በጣም ኤፍሬም አዘፋፈን ገብተዋል። ማይክራፎን ቴክኒክ ገብተዋል። ሪኮርዲንግ ነበር የሚመስለው ስሰማ ነው። እንደዚህ ነው ወደ ከፍታ መሄድ። በእውነት እስካሁን እንደውም ደንዘዝ ብለን ነበር፣ የከፋነውን ነገር እያወራን ነበር። በደንብ ነው ያነቃህን። ስለዚህ ውጤት ሀያ ብቻ ነው መቀነስብህ 9 ዘጠኝ ሺ ዘጠኝ መቶ ሰባ ሰጥቻለሁ። ዳይኖቻችን እናመሰግናለን። ብሩክ እና የፍሬም መልካም እድል ሊሁንላችሁ። ተመልካቾቻችን የመጀመሪያው ዙር ተጠናቀዋል። ተወዳዳሪዎች በራሳቸው የሙዚቃ ምርጫ የመጀመሪያውን ዙር አጠናቀዋል። ሁለተኛውም ዙር ላይ በራሳቸው ምርጫ ነው የሚወዳደሩት። በመጀመሪያ ዙር ላይ የተሰጣቸውን አስተያየት አሻሽለው ተመልሰው መጥተው ያስደምሙናል የሚለውን ደግሞ አብረን የምንመለከት ይሆናል። የሰት አጋሮቻችን አያት ሪል ስቴት፣ አዋሽ ባንክ፣ ስማይል ልዩ የጥርስ ሕክምና ማዕከል ሳፋሪኮም ኢትዮጵያ ናቸው። እጅግ አድርገን እናመሰግናለን አጋሮቻችንን። ከመልእክቶች በኋላ ተመልሰን ስንገናኝ ደግሞ በሁለተኛው ዙር ስራዎቻቸው እንገናኛለን። መልካም ቆይታ ይሆንላችሁ።